አንገት ደፊ ሀገር አጥፊ ያሉ እንደዚህ የደፍኑ አንገታቸውን የሰው ህይወት የሚበጠብጡ የሰው ህይወት የሚረብሹ። ኦ የሚገርማችሁ እኔ ሀይሜና ብሩክ አንድ እንዲሆኑ አልፈልግም። የእውነት እኔ በቃ ለምን የሰው ደስታ ያስደስተኝማ ሰው ደስ ሲለው ደስ አይለኝም። እኔ ብቻ ነው ደስተኛ ሁኜ መኖር ምፈልገው እዚህ ምድር ላይ ማለት ነው። እኔን ደስ ካለ ሌላኛው ቢከፋው ምን ቢለው እኔ ምን አገባኝ። ስለዚህ ሀይሜና ብሩክ አንድ ላይ እንዲሆኑ አልፈልግምና እና አንድ ላይ መሆናቸው አናዶኛል፣ አበሳጭቶኛል። በቃ የሆነ ደስ አላለኝም። በቃ ደስ አላለኝም። ቴዲ የሚባለውም ዛሬ እንግዲህ ቤታቸው መጥቶ ነበረ። በዛ የተነሳ እንግዲህ ሀይሚና ብሩክም የተናገሩት ነገር አለ ሄኖክም እንግዲህ መጧል እና የሰው ደስታ አያስደስተኝም በአጭሩ ማለት ነው እና በቅድሚያ ግን እንዴት ናችሁ? የተወደዳችሁ የቻናዲ ቤተሰቦች በእያላችሁበት ሰላማችሁ ይብዛልኝ። ሰሞኑን እንግዲህ በአንዳንድ ነገሮች ምክንያቶች ያው ስላልተመቻቸልኝ ጣፋ ብዬ ነበረ። ለማንኛውም ግን ቪዲዮዎቻቸውን ስከታተል ነበረ። ያው ቪዲዮ ለመስራት ነው ያልተመቸኝ ያልቻልኩት ማለት ነው። እና በነገራችን ላይ ሀይሚና ብሩክ አሁን ላይ ያሉበት ሁኔታ በጣም የሚገርም ነው። ምክንያቱም ጠላትን አሸንፈው ጠላትን ድል ነስተው ደስ የሚል ጊዜያትን እያሳለፉ ይገኛሉ። የሰው ወሪያን ሰማን ብለዋልና ቴዲም መጥቷል። ግን ደግሞ ሰዎቹ አላመኑበትም። ብሩክም ከሀይሚ እንዲርቅ የማይፈልጉ ብዙ ሰዎች አሉ። ለማንኛውም አልቀላቅልባችሁ፣ ግራ አላጋባችሁ። ይህንን ያል ያልኩበት ምክንያት ምን መሰላችሁ? ብሩክ ባለፈው ሀይሚና ብሩክ ተጣልተው ነበረ እና እኔ ለእውነት ጎን እቆማለሁ። ከዛ ቀጥሎ ደግሞ ለሴት እቆማለሁ። ምክንያቱም አብዛኛውን ሴቶች ኢትዮጵያ ውስጥ በፍቅርም ሕይወታቸውም ሊሆን ይችላል፣ እንዲሁም በትዳር ሕይወታቸውም ሊሆን ይችላል። በጣም እየተጎዱ ተጨቁ ነው ነው የሚኖሩት። ላይክ ወንዶች ሴቶችን በእጃቸው ካስገቡ በኋላ ወይ በተለይ ደግሞ ካረገዘች በኋላ ወይ ደግሞ ፍቅር ካስያዟት በኋላ የትም አትሄድም ብለው በቃ ቁም ስቃይ ነው የሚያሳዩአት። እና እኔ ደግሞ ሴት ስለሆንኩኝ ሴት ልጅ ምንም በምንም አይነት ሁኔታ በደስታ እንኳን እንበዋ ጠብጠብ ማለት የለበትም ብዬ ከማመን ሰው ነኝ። በቃ ሴት ልጅ ብዙ ነገር ችላ ነው የምትኖረው፣ ብዙ መከራ ችላ ነው የምትኖረው። እና ከዚያ አንጻር ብሩክ የሚናገራቸው ንግግሮች ትክክል አልነበሩም። እንደገና ደግሞ በቃ አወራሩ በአጠቃላይ በጣም በቃ የሚያስጠላ ተስፋ የሚያስቆርጥ ደስ የማይል ነገር ነበረ። ከዛ አንጻር እንግዲህ ብሩክን ስናገረው ነበረ። ለሀይሚ ጥሩ ቦታ ሲኖረ እኛም ጥሩ ቦታ ላንተ ይኖረናል፣ ጥሩ አመለካከት ይኖረናል። ከዛ ውጭ ግን አስረዳኝ ያለችህን ነገር የማስረዳት ግዴታ አለብህ። እንደማይለያዩ ደግሞ መቶ ፐርሰንት እየነገርኳችሁ ነበር ያንን ቪዲዮ ስሰራ የነበረውና የሆነ ፎቶ ፖስት አድርጌ ብሩክን አጥበሽ ስታሰጩ አልነበረ ወይ? ብሩክን ስትናገር ያልነበረ ወይ? እያላችሁ ስትሰድቡኝ አይቼ ነው ነውና የሚገርማችሁ ነገር ነግሬያቸዋለሁ እኮ እንዲለያዩ አልፈልግም ብዬ ምዬ ተገዝቼ ነገርኳችሁ። በቃ ሁለታቸው ደስታቸው ያስደስተኛል። ሲጀመር ሀይሚና ብሩክ ተለያዩ ማለት ሀይሚን አላገባት ብሩክን አላገባው ወይ? እኔ የራሴ ህይወት ያለኝ ሰው ነኝ። በነገራችን ላይ እምወደው የሚወደኝ ሰው አለኝ። እና የነሱ መለየት ለኔ ምን ሊጠቅመኝ ነው? መለየታቸውን የምመኘውስ የምናገረውስ የምሰብከውስ የማውራውስ? እና አንድነታቸውን ነው የምፈልገው። ግን ደግሞ ሀይሚ እንድትጎዳ አልፈልግም። በቃ በሀይሚም እኮ ስታጠፋ በጣም ብዙ ጊዜ እኮ ተቆጥተናት መልሰናታል፣ አስተካክለናታል። ግን በቃ ብሩክም ሲያጠፋ ዝም ማለት አልችልም፣ እናገራለሁ። አለቀ። ይሄን ያለው ነገር እና ስትሰርቡኝ ስለነበራችሁ ለእናንተ መልስ የሆናችሁ ዘንድ አቅርቤ ላችኋለሁ ወይ ማለት ነው። እኔ ከእነሱ መለየት ምንም የምጠቀመው ነገር ስለሌለ አንድነታቸው ነው ደስ የሚለኝ፣ ፍቅራቸው ነው ደስ የሚለኝ፣ መተሳሰባቸው ነው ደስ የሚለኝ፣ ፍቅርን ሲሰብኩ ፍቅርን ሲያሳዩን እኔ እንደውም እንደዚህ ያልኩኝ አብርሽና ሩታ ናቸው። በቃ የሆነ ዝብርቅርቅርቅርቅ ያለ ህይወት የሚኖሩት ወይም ደግሞ ለተመልካችም የሚያስተላልፉት ነገር የወረደ ነገር ሆኖ ሀይሚና ብሩክ ግን በጣም በራሳቸው ቀለም፣ በራሳቸው የኑሮ ዘይቤ፣ በራሳቸው ሙድ ነው የሚመጡትእና ደና ነበሩ እና ውይ፣ በቃ ወደ እነሱ ተሳባችሁ ማለት ነው። በቃ እየተጨቃጨቁ እየተጣሉ ሲመጡ ማለት እንደዛ ብዬ ነበረ። እና አሁን ላይ ግን ወደ ራሳቸው ተመልሰዋል። ስለዚህ ደስታቸው ያስደስተኛል። በተለይ የሀይሚን ህይወት ከሀስከፈ ገና ተወልዳ ተወልዳ ጀምሮ ያለውን ኑሯን አስተዳደጓን ስለማቅ በጣም ነው መወዳት በጣም ነው ማስብላት በጣም ነው የምታሳዝነኝ ማለት ነው። ስለዚህ እንድትጎዳም እንድታለቅስም አልፈልግም። ከዛ አንጻር ተናግር ያለው ብሩክን ምንም የተለየ ጥላቻ የለብኝም፣ የግል ቂምም የለብንም፣ አያውቀኝም፣ እኔ አውቀዋለሁ። ኤኒዌይስ ግን ይሄ ነው አለቀ። ወደ አዲሱ ሀሳቤ ወደ አዲሱ ርዕስ ስገባላችሁ፣ ቴዲ እንግዲህ በነገራችን ላይ ማንም ሰው ቢመጣ በመጣበት እግሩ ነው ተመልሶ የሚሄደውና ማንም ሰው ሊለያያቸው እንደማይችል አይታችኋል። ከዚህ በፊት በጣም ብዙ ሰው ገብቶባቸው የጊዜ ጉዳይ ነው። ቀን የሚፈታው ነገር ሆኖ ጊዜ የሚፈታው ጉዳይ ሆኖ ተታርቀው አንድ ሆነዋልና አሁንም ማንም ሰው ሊለያቸውም ሊያላርቃቸውም አይችልም። እና ቴዲም በመጣህበት እግርህ ተመልሰሃል። ልታጣላ ልታበጣብጥ፣ ሃይሚን በዛ ሰበብ ያንተ ለማድረግ ነበር ስትሞክር ስታስብ የነበረው ግን ደግሞ እግዚአብሔር መልካም ነውና በቃ አላደለ። በጊዜ በቃ የእህል ውሃን አሳጥሮታል፣ ቆርጦታል፣ ፈልጦታል። እና ምን ልላችሁ ፈልጌ ነው ምን አለስ በቃ ሀይሚን ስታዋራበት የነበረው ሙድ ደስ ስላላለኝ እንደዚህ እንደዚህ የፈለገ ነገር ቢሆን ማለት ነው፣ እኛ ሀሳብ እንሰጣለን። ምክንያቱም እንወዳቸዋለን፣ እናከብራቸዋለን። የነሱ ደስታ አንድ ሰከንድ እንደው አንድ ቀን እንደው ሲጠፉ እንኳን ቀን ማለት ነው የሆነ ደቂቃ ዘገይተው ቪዲዮ ሲፖስቱ ራሱ የምንጨንቅ ሰዎች ነው ያለን እኛ ብንናገር፣ እኛ ብናወራ፣ እኛ ሀሳብ አስተያየት ብንሰጥ ላይክ ፋሚሊ ሆነናል አንተ ግን ስለማንነታቸው ሳታቅ እነዚህ ልጆች ያላቸው ግንኙነት አባትና ልጅ ይሆኑ ወንድምና እህት ይሆኑ ባልና ሚስት ይሆኑ ፍቅረኛ ማቾች ይሆኑ ሳታቅ ማንነታቸውን ለምን ትቆጣታለ ለምን ትጮባታለ ብለ ጭራሽ ሻንጣ ይዘ ምናምን አበባ ይዘ ምናምን ቤቷ ድረስ ሄድክና አሁን ደግሞ መውጫ ቀዳዳ ስታጣ ሲጀመር ከሄኖክ ጋር ራሱ እያስመሰልክ ነበረ። ሄኖክ ራሱ ማለት ነው የሆነ ነገር እያሰበ ነበረ፣ ግን መንገዱ ዝግትግት ሲልበት ሀብም ተነስቶ ጓ ሲልበት ነው ሀሳቡን መቀየር የጀመረው፣ የሚገርማችሁ ነገር ማለት ነው። እና አሁን ላይ ግን አማራጭ ስላጣ በቃ ያለው አማራጭ ምንድነው ይቅርታ መጠየቅ ነው። እርግጠኛ ነኝ ደግሞ ነገ ታቃላችሁ። ወይ ሃይሚ ወይ ብሩክ ወይ ደግሞ ሄኖክ ለዚህ ልጅ ቻና ልንክፈትለት ብለው ይመጣሉ። ግን እስከ መቼ ነው እንዲህ የምትታለሉት? ሃይሚ እና ብሩክ ማለት ነው ይቅር ለእግዚአብሔር ይቅርታ ብላችሁታል፣ ይቅርታውን ተቀብላችኋል። በቃ ያለው ነገር ችግሩ ተፈትቷል ምናምን ነገር በቃ ከህይወታችሁ አስወጡት። ከዛ ውጭ እኔ አላም ነው። ምክንያቱም እንደዚህ አይነት ሰው ጊዜና ቦታ ሲመቻችለት ማለት ነው የሆነ ቀን እናንተ መጉዳቱ አይቀርም፣ ወደ እናንተ መምጣቱ አይቀርም። እና እናንተ ሊጎዳ የመጣን ሰው በእርግጥ አንዳንዴ አንድ ሰው እናንተን ለመጉዳት እናንተን ለማጥፋት የመጣ ሰው ምንድን ነው፣ መልካም ንግግር ቁጣን ታበርዳለች ይባላል። ያን ሰው በመልካም ነገር ስትመልሱት ወደ ራሱ ይመለሳል፣ ጥሩ ነገር እንዲያስብ ይሆናል። ጥሩ ትምህርት ነው የሰጣችሁት ለቴዳ፣ አንደኛ በሰው ህይወት ውስጥ ገብቶ ምንም ማድረግ እንደማይችል ሁለተኛ ነገር ደግሞ የሚዋደዱ ሰዎች አንድ ከሆኑ አንድ ሀሳብ፣ አንድ ንግግር፣ አንድ አቋም ካላቸው ማንም ሰው በህይወታቸው ውስጥ ገብቶ እንደማይረብሻቸው ብዙ ሰውንም አስተምረውበታል ብዬ አስባለሁኝ። እና ሌላኛው ደግሞ እግዚአብሔር አንድ ያደረገውን ሰው ሊለያየው ሊገነጣጥለው ሊገነጣጠለው አይችልም። ኖ ኔቨር ኔቨር ኤቨር፣ በቃ አይሆንም። የማይቻል ነገር ነው አትሞክሩት። ያንንም ው በሃይሚ ህይወት በብሩክ ህይወት ማየት መረዳት ትችላላችሁ። እና አሁንም ቴዲን ያመነው ሰው የለም፣ ዝም ብለ ተቀመጥ ብሎ ከቤት መውጣት የለብህም እያላችሁ ብዙዎቻችሁ እያሰባችሁ ነው ያላችሁት። በእርግጥ አንድ ላይ መሆናቸው ለሁለቱም ደህንነት ከስራ አንጻር ምናምን ደስ ይላል፣ ጥሩ ነገር ነው። ግን ሶፋ ላይ ነው የሚተኛው፣ ብሩ ካይታችሁት ከሆነ ማለት ነው። ያሳዝናል። ና ብቻ ዋናው ነገር የትም ይደሩ፣ የትም ይዋሉ፣ የትም ይቆዩ፣ ይዋሉ፣ የትም ይቆዩ፣ የትም ይምጡ፣ እርስ በርስ መጠባበቃቸው፣ እርስ በርስ መዋሃዳቸው፣ እርስ በርስ መግባባታቸው ነው ትልቁና ዋነኛው ነገርና ፈጣሪ አይለያችሁ ብዬ እኔም መልካምኝ ሆቴ እንደው ለጊዜው ገልጻ አለው እና ቅመሟም ደግሞ ሴት ነሽ፣ በጣም ሁሉ ነገር የተሟላልሽ በጣም አንደኛ የሆንሽ በጣም የተጨበጨበልሽ ልጅ ነሽ እና የሰው ወሬ መስማት የለብሽም። ማንም ምንም ቢልሽ ከእግርሽ ጣት የሚደርስ የለም እና አትስደውኝ። እኔ ሲጀመር ለእውነት ነው የምቆመው፣ የራሴን ሀሳብ ነው የምናገረው እና ያው ስትሰድቡኝ ስላየውኝ ነው። ኔ ግን ብትሰድቡኝም ምንም ችግር የለብኝም። እስኪ በቃችሁ መሳደብ ትችላላችሁ፣ ኮሜንቱ አይሞላም እንደፈለጋችሁና ለማንኛውም ግን ቴዲ ቅርታ መጠየቅ ጥሩ ነገር ነው። እንኳን ቴዲ ሄኖክ ራሱ አይታችሁት ከሆነ ሀይሚን በጣም እየተቆጣ ተጭኖ በቃ ለብሩክ እንደወገን አስመስሎ እዩላችሁ። ሀይሚን የሚወድ ሰው ብሩክን ሊጠላ አይችልም። ወይም ደግሞ ሀይሚን በጣም እየወደድን ብሩክን ጠልተን እንዲለያዩ ምንፈልግ ሰዎች ካለን የሀይሚን ደስታ እንፈልግም ማለት ነው። ግን ብሩክ ሲያጠፋ የሆነ ነገር መክረ ነው ተመለስ ተቆጥተ ምናምን ምንመልስ ከሆነ ይሄ ትክክል አይደለም፣ ብለን የምንናገር ከሆነ ሀይሚም ስታጠፋ ይሄ ትክክል አይደለሽም እዚህ ጋር ብለን የምንናገር ከሆነ በቃ የእውነት የሁለታቸውንም ደስታ የምንፈልግ ሰዎች አለን እና እኔ ከብሩክ ከሀይሚ የምለይበት ነገር የለኝም። ሀይሚንም ከብሩክ የምለይበት ነገር የለኝም። ግን እንደነገርኳችሁ የማየውን ነገር ሳይ ኖ ብሩክ እዚህ ጋር ትክክል አይደለም አቁም፣ እች ልጅ መጎዳት የለባትም ብዬ እናገራለሁ። ሀይሚም ስታጠፋ ኖ ሀይሚ እዚህ ጋር ትክክል አይደለሽም አቁሚ በቃ ብዬ እናገራለሁ። አለቀ። ለምን? ሁለታቸው አንድ እንዲሆኑ ስለምፈልግ። ግን አንዱ ሰው እያጠፋ እኔ ጸጥ ብዬ እያለፍኩኝ ጎበዝ ጀግና በርታ ምልም ከሆነ አላውቅልሽም እያላት እኮ ነበር ባለፈው፣ ካስታወሰ አላውቅም፣ አያገባሽም፣ አይመለከትሽም እያላት ነው። ያለፈ ህይወትም ቢሆን እቺ ልጅ ተወዷለች፣ ታፈቅራለች። በቃ እውነታውን ንገረኝ ስትለው መናገር ሲችል ማውራት ሲችል ማስረዳት ሲችል እንደማያገባት እንደ ሩቅ ሰው አድርጎ አይመለከትሽም ሲላት ተናድጄ የተናገርኩትን ተናገር ያለው ለማንኛውም እሱ ያለፈ የተዘጋ ርዕስ ነው። አሁን ሌላ ምዕራፍ ላይ ገብተዋል። እግዚአብሔር ፍቅሩን፣ ደስታውን፣ አንድነቱን ያብዛላቸው። ላለው ስለነበረን ቆይታ አመሰግናለሁ። ከዚህ በኋላ እንግዲህ በሰፊው እንግዲህ የምመጣላችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።